የለም መድኃኔ አለም ሞቴ ማይችለው የበረታ አያለው ማይረታ ማህተሙ የፈታ የትንሣኤው ጌታ ባለ ትንሣኤ። በጣም የክርስትናው እምነት አስኳል ነው ተብሎ የሚታሰበው የሚታመነው ክርስቶስ ካልተነሳ ማ ቅዱስ ጳውሎስ ስብከታችን ከንቱ ነው ይላል። የቤተክርስቲያን ትልቁ የህይወት ተልዕኮ የክርስቶስ ትንሣኤ ነው። በዚህ ዓለም ያለውን መከራ፣ ሰቆቃ፣ ችግር ሁሉ አልፎ ሰዎች ዘላለማዊ ህይወትን ገንዘብ የሚያደርጉበት መሰረት የተጣለበት ትልቅ በዓል ቢኖር የትንሣኤ በዓል ነው። ከዚህ አንጻር ቤተ ክርስቲያን በተለየ መልኩ የምታከብረው በዓል ነው ትንሣኤ። አንደኛ የሰው ልጆች ሰውነት፣ አዳማዊ ሰውነት በክርስቶሳዊ አካል የተተካበት ልዩ በዓል ነው። ወደ መሬት ሰዎች ከአዳም ውድቀት በኋላ ሞተ ስጋ ብቻ አይደለም ገንዘብ የሚያደርጉ ከሞቱ በኋላ መቃብር ይቀበላቸዋል። መቃብር ወደ አፈር እየለወጣቸው አፈር እያደረጋቸው የሚኖሩበት የሞት መንገድ የተቋረጠበት ነው። ከክርስቶስ ትንሣኤ በኋላ የሰው ልጆች እንደገና ከመቃብር በአዲስ አካል ለመነሳታቸው በኩርና የመጀመሪያ ሆኖ የተገለጠ ትልቅ የቤተ ክርስቲያን ስጦታ ነው የክርስቶስ ትንሣኤ። ከዚህ አንጻር ቤተ ክርስቲያን በጣም በተለየ መንገድ የምታከብረው በዓል ነው። አንደኛ አሁን በዕለተ ትንሣኤ ልክ በዚህ በሰሙነ ሕማማት የጌታችንን መከራ ሕማም ስቃይ እያሰበች እያስታወሰች ትሰነብትና ልክ በትንሳኤ ዋዜማ ግን የጸሎት ቤተ ክርስቲያን ደወል ታሰማለች። የተሰብሰቡ ደወል ታሰማለች። ደወል ከታሰማች በኋላ መዝሙረ ነቢያቱ፣ መዝሙረ ሰለሞን፣ መዝሙረ ዳዊት እነዚህ እየተነበቡ ይቆዩና ከዚያ በኋላ ደግሞ ልክ እነዚህ ከተደረጉ በኋላ ተፈሲ ማርያም ለአዳም ፋሲካው የአዳም ደስታው የምትሆኝ ማርያም ደስ ይበልሽ እያሉ በዜማ እየተቀባበሉ ደስ በሚያሰኝ ዜማ ይህንን ሊቃውንቱ በቤተ ክርስቲያን ያሰማሉ። ይህንን ካሰሙ በኋላ ወደ ማታ ላይ የዲያቆኑ ነጭ ልብስ ለብሶ አክሊሉን ደፍቶ ሌሎች ነጭ የለበሱ ዲያቆናት አጅበውት ልክ በክርስቶስ መቃብር በቀኝና በግራ ቆመው እንደታዩት መላእክት በሚመስል ድባብ ከቤተ መቅደስ ወጥቶ ወተንሳ እግዚአብሔር ከመዘንቃም ነዋም፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የሚል እዚህ መዝሙር 65 አለ። እሱን በዜማ ያሰማል። ምስባክ ይባላል። በዚህ ምስባክ አማካኝነት ያሰማል። አምስት ጊዜ ነው የሚሰማው። የመጀመሪያው ዲያቆኑ ካሰማ በኋላ ከማህበረ ካህናቱና ከምእመናኑ አብረው ተሰጥኦ ይመልሳሉ። ይህንኑ አራት ጊዜ እንደዚህ በቀብ ብሎሽ ሁለት ጊዜ ካሉ በኋላ አራት ነው፣ ከዛ አምስተኛው በጋራ ያሰሙታል። ይሄ 5500 ዘመን አዳም በሲኦል ተይዞ የነበረበት ዘመን ማብቃቱን ጭምር ማስታወሻና ማብቃቱን ማሳያ ነው። ይሄ ከተደረገ በኋላ ይሄ ወደ አውደ ምሕረቱ ይወጣል። ቅኔ ማህሌት አለ። በቅኔ ማህሌቱ አባቶቻችን ሊቃውንቱ የክርስቶስን ትንሳኤ የሚያሳዩ የቅዱስ ያሬድ ማህሌቶች አሉ፣ መዝሙራት አሉ። እነዚህን መዝሙራት ያሰማሉ። እነዚህ መዝሙራት ከተሰሙ በኋላ ማህሌቱ ከተደረገ በኋላ ከዚያ በኋላ ጽፋት ይደረጋል። ጽፋት የሚባለው በከበሮ በጽናጽል ተደርጎ በደንብ ደምቆ የክርስቶስን ትንሳኤ የሚያሳይ ዝማሬ ከተደመጠ በኋላ ሶስት ወንጌላት ይነበባሉ። የማቴዎስ ማርቆስና ሉቃስ ወንጌላት ትንሳኤውን የሚያሳዩ በካህኑ አማካኝነት ይነበባሉ። እነዚህ ወንጌላት ከተነበቡ በኋላ አራተኛው ወንጌል በቅዳሴ የሚነበብ ነው፣ የዮሐንስ ወንጌል ምዕራፍ ሃያ ነው። እነዚህ ሶስት ወንጌላት ከተነበቡ በኋላ ቤተክርስቲያን ጧፍ አብርታ ለምእመናን ትሰጣለች። ይህ ማለት እናንተ በጨለማ የነበራችሁን የክርስቶስን ትንሣኤ ብርሃን ተመልከቱ የሚል አዋጅ በጧፉ በኩል ታሳያለች። ይህን ከታየ በኋላ ምዕመናን ከማህበረ ሊቃውንቱ ጋር ሆነው ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ ትንሣኤህን ለምናምን ለእኛ ብርሃንን ወደኛ ላክልን ጨለማችንን አስወግድልን እያሉ ይህንም በታላቅ ድምቀት ያከብራሉ፣ ያዜማሉ፣ ያሸበሽባሉ፣ ይዘምራሉ። ከዚያ በኋላ ይሄ ከተዘመረ በኋላ የቤተ ክርስቲያን ውስጥ ትልቁ ቄስ የሚባለው ጳጳሱ ካለ ሊቀ ጳጳሱ ያውጃል። ፓትሪያርኩ በሚገኙበት ፓትሪያርኩ ያውጃሉ። እዚህ ደግሞ በአጥቢያ ደግሞ ደረጃ የአጥቢያው ሊቀ ካህን ተብሎ የሚታሰቡ አለቃው የደብሮ አለቃ ክርስቶስ ተንሰአ ሙታን ብሎ የሰላምታ አዋጁን ያውጃል። በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚይዝ የሰኮነ ፍስሐ ወሰላም እነዚህን ሰላምታ በቅብብሎሽ እናውጃቸዋለን ማለት ነው። ክርስቶስ ከሙታን ተነሳ በታላቅ ኃይልና ስልጣን ብለን እንመልሳለን። ሰይጣንን አሰረው፣ አዳምን ደግሞ ፈታው፣ ከሞት ከዘላለመው የሞት አዳምን ፈታው ብለን ከዛ ኮነ ፍሳሁ ሰላም ከዚህ ጊዜ ጀምሮ ሰላም እና ደስታ ለዓለም ሁሉ ሆነ በሚል ይህን ታላቅ አዋጅ ካወጅን በኋላ ወደ ቅዳሴያችን ስርዓት እንገባለን ማለት ነው። እንዲህ ባለ መንገድ ታከብረዋለች ቤተክርስቲያን። ገዳዩ ሞት በርሱ ድል መንሳት ተዋትኖ ሰንሰለቴን ቀንበሬን ተካው

በካቶሊክ ቤተክርስቲያን ስንል እንደ ጠቅላላ ስናየው ቤተክርስቲያን ዓለም አቀፍ ከመሆኑ የተነሳ በባህሎች እንግዲህ ከ2000 ዓመት ከቅዱስ ጴጥሮስ ጀምሮ ተያይዞ የመጣ ታሪክ ከክርስቶስ ጀምሮ የተያያዘ ታሪክ ነው እና በዘመናት በባህሎች ውስጥ ያለች ቤተክርስቲያን ናት። በትልቁ በምስራቅና በምዕራብ በሚለው ባህል የምትገለጽ ናት። በኢትዮጵያ ያለችው ካቶሊክ ቤተ ክርስቲያን ሁለቱም ተወካዮች አሏት። የምዕራቡንም ስርዓት አምልኮ የምትከተል የምስራቁንም የምትከተል ናት። ስለዚህ በሁለቱም ባህል ውስጥ አንድ እውነት ቢሆንም እንዳልነው አገላለጹ ይለያል። ከቋንቋ ጀምሮ ስርዓት ሁሉ ይለያል። በኢትዮጵያ ያለነው አሁን እንደ ምስራቅ የምናከብረው አሁን የምንገኝበት ቦታ ላይ ያለነው እዚህ አዲስ አበባ ላይ ያለችው ቤተ ክርስቲያን በኢትዮጵያ ካለው ክርስትና ጋር በተስማማ መልኩ አንድ አይነት ስርዓት አምልኮ አንድ አይነት የቀን መቁጠሪያን ተቀብለን ሁሉን ነገር ነው የምናከብረው። ስለዚህ ሕማማት ሳምንትን በስግደት የእለቱን ስግደትና ንባባት እናነባለን። ስግደት ይደረጋል። ከሰኞ እስከ ሮብ ያለው ጊዜ እንደዛ ሄዳል። ሆሳና እለት ጀምሮ እንዳልን ሆሳና ምለት በመስዋዕተ ቅዳሴ በዘንባባ ስነ ስርዓት የሆሳናን ውደት አድርገን በምስራቅ፣ በምዕራብ፣ በሰሜን በደቡብ የሚደረጉ ጸሎቶችንና ዜማዎችን ሁሉ ተደርገው ክርስቶስ እንዴት በክብር ወደ ኢየሩሳሌም እንደገባ ተገልጾ ሰሙን ህማማት በሱ ተጀምሯል። ስለዚህ እንዳልኩት ሰኞ፣ ማክሰኞ ሮብ ደግሞ ከብሉይም ከአባቶችም ከቅዱሳንም ንባባት እየተደረገ ስግደት ይደረጋል። ሐሙስ እለት የቅዱስ ቁርባን የመጨረሻ አራት የተሰራበትን ማለዳ ጠዋት ላይ እናከብራለን። እንዳል ትልቅ ሚስጥር ያለው የክህነትም የቅዱስ ቁርባንም ምስረታ የተደረገበት እለት ነውና እሱን እናከብራለን። ከሰዓት ደግሞ ህጽበተ እግር እናደርጋለን የክርስቶስን አምሳል ካህን የደቀ መዛሙርትን እግር በማጠብ የክርስቶስን አምሳል ለምእመናን መልእክቱን ህያው በማድረግ በቤተ ክርስቲያናችን ውስጥ እናከናውናለን። አርብ ለት አርብ ስቅለት የህማማቱ ሳምንት ጥልቅ የሆነ ትርጉምና ድርጊቶች የሚበዛበት እለት ነውና ከማለት ከዘነግ ጀምረን እስከ ሰርክ ድረስ ሰአቶቹን ከፋፍለን ስግደትና ንባባት አድርገን በቤተክርስቲያን ውስጥ ምእመናን ተገኝተው የክርስቶስን ህማማት በአካልም ሙሉ ቀን የሳቱን ስግደቶች በማድረግ ክሪያ ላይ ሲሆን ጌታዊ ማረን በማለት ጥልቅ በሆነ ስሜት አርብ ስቅለትን እናደርጋለን። ቀጥሎ ደግሞ ቀዳም ስዑር በማለዳ የቄጤማ ስርዓት እናደርጋለን። የልምላሜ የተስፋ ሞቶ የሚቀር አምላክ አይደለምና እሱን ቄጤማ በማደል ለምእመናን እለቱን እናሳልፋለን። ያው የፋሲካ የትንሳኤ ዋዜማም ስለሆነ ከሰዓት ከምሽት ጀምሮ ከመጽሐፍ ቅዱስ ንባባት የአዲስ ኪዳን ንባባትን ለረጅም ሰዓት በማንበብ በዋዜማ ስርዓት እናሳልፈዋለን። እኩለ ሌሊት ላይ መስዋተ ቅዳሴ እናደርጋለን። ስለዚህ የማህሌቱ ስርዓት ሶስት ሰዓት ከምሽቱ ጀምሮ እስከ እኩለ ሌሊት ይሄዳል። መስዋተ ቅዳሴ ከሌሊቱ ስድስት ሰዓት ላይ የእሁድ ማንጊያ ማለት ነው እስከ 9 ሰዓት አካባቢ ይሄዳል። ስለዚህ ትንሳኤው በትልቁ ምስጋና በመስዋተ ቅዳሴያችን በክርስቶስ ስጋና ደም ምስጋና አድርገን ለአብ እያቀረብን ትንሳኤያችንን እናውጃለን።